የአትሌቲኮ ቢልባኦ ፕሬዚዳንት የሆኑት የ47 ዓመቱ ስፔናዊ ጆን ኦሪ አርቴ ኒኮ ዊሊያምስን በተመለከተ አስተያየታቸውን ሰጥተዋል። ኒኮ የፕሮጀክታችን አካል ነው፣ በኒኮ በጣም ደስተኞች ነን ካሉ በኋላ ይህ ወጣት ተጫዋች ከክለቡ መውጣት እንደሚፈልግ እናውቃለን። እንደነገርኳችሁ ኒኮ የፕሮጀክታችን አካል ነው። ለኮከባችን ትክክለኛውን የውል ማፍረሻ ያቀረበ ክለብ ተጫዋቹን መውሰድ ይችላል። አሁን መናገር የምችለው ኒኮ ባርሴሎናን መርጧል በማለት ሀሳባቸውን ለቢልባኦ ቴሌቪዥን ተናግረዋል። ማንቸስተር ሲቲ የ18 ዓመቱን ያጥቂ አማካይ የሆነውን ስቨር ናይፓን ለማስፈረም በጫፍ መድረሱ ተሰምቷል። የኖርዌይ ዜግነት ያሉ ናይፓን የሕክምና ምርመራውን ለማድረግ በአሁኑ ሰዓት እንግሊዝ እንደሚገኝ ተሰምቷል። ሲቲ ለሮዘንበርግ 12.5 ሚሊዮን ፓውንድ እንደሚከፍል ታውቋል። ለሮዘንበርግ በሰባ ጨዋታዎች 14 ጎሎችንና 11 ለጎል የሚሆኑ ኳሶችን ማቀበል የቻለው ተጫዋቹም በቀጣይ የሲቲ ተጫዋች እንደሚሆን እየተዘገበ ይገኛል ብዙዎች ከማርቲን ኦዴጋር ጋርድ ጋር የሚያነጻጽሩትና የኖርዌይ ክስተት ተብሎ የሚጠራውን አይፓን የመሀል አማካይ፣ የክንፍ አጥቂ በፎልስናይን መጫወት ይችላል። ፈጣን ድሪብለር፣ በሁለቱም እግሮቹ መጫወት የሚችል ታላቅ ተጫዋች ነው በማለት የስዊድንና የኖርዌይ ሚዲያዎች በመዘገብ ላይ ይገኛሉ። ፓሪሳይ ጀርመን የበርንማውዝ ተከላካይ ኢልያ ዛባርኒን ለማስፈረም በግል ከተጫዋቹ ጋር ስምነት የመድረሳቸው ተሰምቷል። የፔጆ ዳይሬክተር ሉዊስ ካምፖስ እንደተናገሩት ከቀናት በፊት ያልኩትን እደግመዋለሁ። ዛባርኒን እንፈልገዋለን እንሄዳለን የማርኪኒውስ ተተኪ እንዲሆንልን ፍላጎቱ አለን። ከተጫዋቹ ጋር ተስማምተናል፣ አሁን ደግሞ የክለቡ አመራሮችን ማነጋገር አለብን በማለት ካምፖስ ተናግረዋል። ጋላታ ሰራይ ሀካን ቻልሃኖግሉን ለማስፈረም ከወኪሉ ጋር ንግግር በማድረግ ላይ እንደሚገኝ ተሰምቷል። ከቀናት በፊት ሌሮ ሳኔን ማምጣት የቻሉት የክለቡ አመራሮች ተጫዋቹን ወደ ሀገሩ ተርኪ ለመመለስ እየሰሩ እንደሆነ ኮሬሮ ዴሎስፖርት ዘግቧል። በሁለቱ ታላላቅ ክለቦች ኢንተር እና ሚላን ተጫዋቱ ያሳለፈው የ31 አማካይ ኢንተርን የመለቅበት ጊዜ የተቃረበ ይመስለኛል፣ ግን የት እንደሚሄድ አላውቅም፣ በማለት ሀሳቡን አጋርቷል። የፖርቱጋል ሚዲያዎች ቪክቶር ጊዮኬሬስን በተመለከተ የሚሰሩት ዘገባ እንዳላምናቸው አድርጎኛል፣ በማለት የቀድሞ የአርሰናል እና ማንቸስተር ሲቲ ተጫዋች የነበረው የ42 ዓመቱ ፈረንሳዊ ባካሪ ሳኛ ተናግሯል። የአርሰናል ደጋፊዎች መጨነቅ የለባቸውም፣ አንድሪያ ቤርታ የሚሰሩትን ያውቃሉ። በቀጣዮቹ ቀናት አዳዲስ ነገሮችን እንሰማለን። ነገር ግን የፖርቱጋል አንዳንድ ሚዲያዎች የጊዮኬሬ የገንዘብ መጠን ከፍ እንዲል ከስፖርቲንግ አመራሮች ጋር የሚሰሩ ይመስለኛል። አርሰናልና አርቴታም የሚጠበቅባቸውን ወይም ደግሞ የሚሰሩትን ያውቃሉ። የጊዜ ጉዳይ ነው እንጂ አርሰናል በዝውውሩ የነቃ ተሳትፎን ያደርጋሉ። በአትሌቲኮ ማድሪድ የሰሩትን የሚያቅሰው ቤርታን ሊተች አይችልም በማለት ባካሪ ሳኛ አስተያየቱን ሰጥቷል።